በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 29 ከቁጥር አንድ እስከ ፍጻሜ ምዕራፍ። ያዕቆብም ተነስቶ ወደ ምስራቅ ሰዎች ሀገር ሄደ። በሜዳውም እነሆ ጉድጓድን አየ።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 አሁንም ልጁ ራሔል ከበጎች ጋር መጣች አሉት እርሱም ቀኑ ገና ቀትር ነው ከብቶቹ የሚከማቹበት ሰዓትም ገና አልደረሰም አሁንም በጎቹን አጠጡና ሄዳቸው አሰማሯቸው አላቸው እነርሱም አሉ መንጎች ሁሉ እስኪከማቹና ድንጋዩን ከጉድጓዱ አፍ እስኪገለብጡት ድረስ አንችልም ከዚያም በኋላ በጎቹን እናጠጣለን። እርሱም ገና ከእነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች እርሷ የአባቷን በጎች ትጠብቅ ነበርና። ያዕቆብም የእህቱን ወንድም የላባን ልጅ ራሔልንና የአጎቱን የላባን በጎች ባየ ጊዜ ቀረበ ከጉድጓድማፍ ድንጋዩን ገለበጠ፣ የአጎቱን የላባን በጎችንም አጠጣ። ያዕቆብም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል አስታወቃት። እርሷም ሮጣ ሄዳ ለአባቷ ይህን ነገር ነገረችው።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 በከንቱ ታገለግለኛለህን? ምንዳህ ምንድር ነው ንገረኝ፣ አለው። ለላባም ሁለት ሴቶች ልጆች ነበሩት። የታላቂቱ ስም ልያ፣ የታናሺቱ ስም ራሄል ነበረ። ልያም አይነ ልም ነበረች። ራሄል ግን መልከ መልካም ነበረች፣ ፊቷም ውብ ነበረ። ያዕቆብም ራሄልን ወደደ። እንዲህም አለ፣ ስለ ታናሺቱ ልጅህ ስለ ራሔል ሰባት ዓመት አገለግልሃለሁ። ላባም ለሌላ ሰው ከምሰጣት ይልቅ ለአንተ ብሰጣት ይሻላል፣ ከእኔ ጋር ተቀመጥ አለ። ያዕቆብም ስለ ራሔል ሰባት ዓመት ተገዛ፣ እርሷንም የወዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት። ያዕቆብም ላባን ወደ እርሷ እገባ ዘንድ ሚስቴን ስጠኝ ቀኔ ተፈጽሟልና አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁን ልያን ወስዶ ለያዕቆብ አገባለት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ለልያ ባሪያይቱን ዘለፋን ባሪያ ትሆናት ዘንድ ሰጣት። በነጋም ጊዜ እነሆ ሊያ ሆና ተገኘች። ላባንም ምነው እንደዚህ አደረግህብኝ? ያገለገልኩ ስለ ራሔል አልነበረምን? ለምን አታለልኸኝ? አለው። ላባም እንዲህ አለ፣ በአገራችን ታላቂቱ ሳለች ታናሺቱን እንሰጥ ዘንድ ወግ አይደለም።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 ሮቤል ብላ ጠራችው። እግዚአብሔር መከራዬን አይቶአልና እንግዲህም ወዲህ ባሌ ይወደኛል ብላለችና። ደግሞም ፀነሰች ወንድ ልጅንም ወለደች። እኔ እንደተጠላሁ እግዚአብሔር ስለሰማ ይህን ደገመኛለች። ስሙንም ስምዖን ብላ ጠራችው። ደግሞም ፀነሰች ወንድ ልጅንም ወለደች። አሁንም ባሌ ወደ እኔ ይጠጋል